ጤና ይስጥልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱ የዜና ወጃ እንሆ ጀምሯል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ ርዕሰ ዜናዎቹን እነግራችኋለን። አብራችሁን ቆዩ። የኤርትራ ማስታወቂያ ሚኒስተር ዛሬ ጠንከር ያለ መግለጫ ወጥተዋል። ከሰሞኑ ሆርን ሪቪው የተባለ ኢትዮጵያ ለኤርትራ የሰጠችውን የሀገር እውቅና ማንሳት አለባት፣ ኢትዮጵያ የኤርትራ ሀገር እውቅና ለማንሳት ዓለም አቀፍ ሕጎች እንዳሉ እንዲሁም የሌሎች ሀገራት ተሞክሮ በማቅረብ ረዘም ያለ ጽሑፍ ማሰራጨቱን ተከትሎ ክፉኛ የኤርትራ አመራሮችን በጣም ያበሳጫ ይመስላል። በዚህም በዜና ትንታኔያችን አካተነዋል። ቆይታችሁም ሰሙት ይሆናል። በተያዘ ዜና ኢትዮጵያ የአሰብ ወደብ ባልተቤት ሆና አታውቅም ሲል የኤርትራ አምባሳደር ተናገሩ። የኤርትራ መንግስት፣ የአውሮፓ ህብረትና ሌሎች ሀገሮት አምባሳደር የነበሩት አምባሳደር አርደን ብርሃን በሰጡት ቃለ ምልልስ በኢትዮጵያና በኤርትራ መካከል ጦርነት የሚቀሰቀስ እንደማይመስላቸው አስታውቀዋል። በዚህም በዜና ትንታኔያችን አካተኗል፣ ቆይታቸው የምሰሙት ይሆናል። ኢትዮጵያ ግብጽ በሱዳን የተከሰተውን ጎርፍ ለታላቁ የኢትዮጵያ ህዳሴ ግድብ በማያያዝ ያቀረበችው ውንጀላ መሰረተ ቢስ ነው ስትል ኢትዮጵያ ማድረጓን ተሰማ። ግብጽ ከሰሞኑ በውሃና መስኖ ሚኒስትሯ በኩል ባወጣቸው መግለጫ ሰሞኑን በሱዳን የተከሰተው ጎርፍ በግድቡ አስተዳደር ችግር የተፈጠረ ነው የሚል ውንጀላ አቅርባ ነበር። በዚህም ጉዳይ በሰፊ የዜና ትንታኔችን አካተናል። ቆይታቸው የምሰሙት ይሆናል የመሳሰሉ ዋና ዋና አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ አጭር ዜና ስናልፍ ትግራይ ክልል የሰባ እንደርታ ወረዳ አመራሮች በህወሓት በተፈጸመባቸው ከበባ ሰብረው መውጣታቸው ተሰምተዋል። የወረዳ አመራሮቹ ከህዝባዊ ወያኔ ሓርነት ትግራይ ተሰጠ በተባለው ትዕዛዝ አርሚ 22 ጥብቅ ቁጥጥር ስር ከነበሩት ሁኔታ አምልጠው ወደ ነፃ መሬት በመሄድ ቲፒኤፍ የተባለውን ኃይል መቀላቀላቸው ተነግሯል። በቁጥር በርከት ያሉ የአካባቢ ታጣቂ ይዘው መቀላቀላቸውም ተነግሯል። የኤርትራ ማስታወቂያ ሚኒስተር ዛሬ ጠንከር ያለ መግለጫ ወጥተዋል። ከሰሞኑ ሆርነሪቪው በተባለ ኢትዮጵያ ለኤርትራ የሰጠችውን የሀገር እውቅና ማንሳት አለባት ኢትዮጵያ የኤርትራን የሀገር እውቅና ለማንሳት ዓለም አቀፋዊ ሕጎች እንዳሉ እንዲሁም የሌሎችን ሀገር ተሞክሮ በማቅረብ ረዘም ያለ ጽሁፍ ማሰራጨቱን ተከትሎ የኤርትራ አመራሮችን ክፉኛ ያበሳጨ ይመስላል። ይህን ተከትሎ ነው የኤርትራ ማስታወቂያ ሚኒስተር አቶ የማነ ገብረ መስቀል ነጻነታችን ከኢትዮጵያ በስጦታ አልተበረከተ ልንም ኢትዮጵያን አሸንፈን ያገኘነ ነው ብለዋል። የኤርትራ ሉዓላዊነት እውቅና መሰጠት በነበረበት 1940 ቢሆንም አሜሪካና ሌሎች ሀገራት በቀጠናው የነበራቸው ፍላጎት ሌላ በመሆኑ ሳይሳካ ቀርቷል ብለዋል። ኢትዮጵያ እንደተባለው የምታደርግ ከሆነ እኛ በ1952 እስከ 1993 እንደ ኤሮፓ አቆጣጠር ኢትዮጵያ ለወሰደችብን ሀብትና ንብረት በቢሊዮን ዶላር የሚቆጠር ካሳ እንጠይቃለን ብለዋል። ለዚህ የኢራቅና ኩዌት ታሪክ አጣቅሰዋል። በጽሁፍ የኢትዮጵያ ሰራዊት ሲዋጉ በተለይ በመንፈድራና በምጽዋ በአሰብ እንዴት እንዳሸነፍንና ከኢትዮጵያ በኩል ምን ያህል ሰራዊት እንደተበተነ፣ እንደተቆሰለ፣ እንደሞተ፣ እንደተማረከ በቁጥር ለማስቀመጥ ሞክረዋል። በተያዘም ዜና ከሰሞኑ የኤርትራ ወታደራዊ አመራሮች ከኢትዮጵያ ጋር በተዋጉባቸው እያንዳንዱ ግንባር በመሄድ የጦርነቱን ሂደትና አሰላለፍ ምን ይመስል እንደነበር ለሰራዊታቸው አመራሮችና መኮንኖች የጦርነት ትንታኔ ሲሰጡም ታይተዋል። በዚህም ጉዳይ በተያዘ ኢትዮጵያ የአሰብ ወደ ባልተቤቱ ነው አታውቅም ሲሉ የኤርትራው አምባሳደር ተናግረዋል። የኤርትራ መንግስት የአውሮፓ ህብረትና ሌሎች ሀገራትን አምባሳደር የነበሩት አምባሳደር አርደ ብርሃን በሰጡት ቃለ ምልልስ በኢትዮጵያና በኤርትራ መካከል ጦርነት የሚቀሰቀስ እንዳይመስላችሁ ብለው አስታውቀዋል። አምባሳደሩ ዛሬ ባደረጉ ቃለ ምልልስ ሰፋ ባለ ጉዳዩ ላይ ማብራሪያ የሰጡ ሲሆን በኤርትራና በኢትዮጵያ መካከል ያለው ግጭት የረጅም ጊዜ ጦርነት የግጭት ታሪክ ያለ መሆኑን ገልጸዋል። ደግሞ ሁለት እርስ በርሳቸው የሚቃረኑ ምክንያቶች እንዳሉ ጠቅሰዋል። አምባሳደሩ ሲያብራሩ አንደኛው ኢትዮጵያ ባክሱም ስርወ መንግስት አንስቶ ለ3 ሺህ ዓመታት በነጻነት የኖረች ሀገር አገራችን ናት፣ ብለዋል ኤርትራም የኢትዮጵያ አካል የነበረች የሚለው ነው። ካሁን በኋላ ይህን የሚያነሱ በኢትዮጵያ ገዢ መደብ ውስጥ ያሉ አካላት መሆናቸውና ትክክል አለመሆኑን ማብራር አብራርተዋል። በሁለተኛ ደግሞ በኤርትራ በኩል የሚጠቀሰው ደግሞ በክፍለ ዘመኑ በባቻ አካባቢ የነበሩ በአዱሊያስ ወደብ ስልጣኔ የአክሱም ስርወ መንግስት የዛህ አካል ነበር የሚለው ነው። ነገር ግን ይህ ስርወ መንግስት ከወደቀ በኋላ መልሶ አላንሰራራም ብለዋል አምባሳደር እንደ ብርሃን። ጠቅላይ ሚኒስትር አብይ አህመድ አሰብ ወደብን በተመለከተ ያነሱት ታሪክ በተመለከተ ተጠይቀው ሲመልሱ ደግሞ አሰብ የኢትዮጵያ ሆኖ አያውቅም። አሰብ መጀመሪያ እንደ ወደብ የተገነባው በጣሊያን ቀኝ ግዛት ወቅት ነበር ብለዋል። ሲቀጥሉም ከወደቡ በጥቂት ኪሎ ሜትሮች ርቀት ላይ ስላለው መብት አለማለት አደለም ይህ የሚገልጸው ግን ህግም የለም በማለትም አብራርተዋል። ኢትዮጵያ ግብፅ በሱዳን በተከሰተው ጎርፍ ከታላቁ ሂዳሴ ግድብ ጋር በማያያዝ ያቀረበችው ውንጀላ መሰረተ ቢስ ነው ስትል ውድቅ አድርጋለች። ኢትዮጵያ ግብፅ ከሰሞኑ በውሃና መስኖ ሚኒስትሯ በኩል ባወጣችው መግለጫ ሰሞኑም በሱዳን የተከሰተው ጎርፍ በግድቡ አስተዳደር ችግር የተፈጠረ ነው የሚል ውንጀላ አቅርባ ነበር። ክሱን ተከትሎ የኢትዮጵያ ውሃና ኢነርጂ ሚኒስቴር ዛሬ መስከረም 24 2018 ዓ ም ባወጣው መግለጫ የግብፅ ሰሞነኛ ውንጀላ መሰረተ ቢስ ከእውነት ጋር የሚጣረስ ብሎታል። ከታላቁ የኢትዮጵያ ህዳሴ ግድብና ከአባይ ወንዝ ጋር በተያዘ የግብፅ ተቋማት የሚያወጧቸው መግለጫ ሀሰት ዋና ማጠንጠኛቸው ሆኖ ያለው የሚኒስትሩ መግለጫ ይህ ለረጅም ጊዜ የቆየ ግብፅ አዝማሚያ የቅርብ ጊዜ መግለጫ ደግሞ ከሰሞኑ ሀገራቱ በውሃና መስኖ ሚኒስተር በኩል ያወጣችውን ሀሰተኛና እርስ በርስ የሚቃረኑ መረጃዎች የተሞላ መግለጫ ነው ሲልም ገልጿል። ይህ የግብፅ ተንኮል አዘል መግለጫና መሰረተ ቢስ ውንጀላ በጉዳዩ ላይ ግምገማ በማድረግ ፈቃደኛ በሆነ ማንኛውም ሰው ውርቅ ሊደረግ ይችላል፣ ያለው መግለጫው አሃዛዊ መረጃ ይህንን ያመለክታልን ሲሉ ጠቁመዋል። በዚህም የህዳሴው ግድብ ከመገንባቱ በፊት የነበረው የአባይ ወንዝ የውሃ ፍሰት ታሪካዊ መረጃ አሁን ካለ የውሃ ፍሰት ጋር በማነጻጸር ከእውነታው የት እንዳለ በግልጽ ያሳያል ያለው የውሃና ኢነርጂ ሚኒስቴር መግለጫ፣ ላብነትም በሱዳን ለዘጠና ሶስት ተከታታይ ዓመታት የተመዘገበው የውሃ ፍሰት መረጃ እንደሚያመለክት ተዋሉ ግድቡ ከመገንባቱ በፊት ከነበረው ዓመታዊ በነሐሴ ወር ከ800 ሚሊዮን ሜትር ኪዩብ በላይ እንዲሁም በመስከረም ወር ደግሞ 750 ሚሊዮን ሜትር ኪዩብ በላይ የሚደርስ ከፍተኛ የጎርፍ መጠን የሚመዘገብበትም ጊዜ አለ ብለዋል። በአንጻሩ ህዳሴ ግድብ ፕሮጀክት መጠናቀቅ በኋላ በነሐሴና መስከረም ውስጥ የተለቀቀው አማካይ የቀን ውሃ መጠን በቅደም ተከተሉ 154 ሚሊዮን ሜትር ኪዩብ እና 472 ሚሊዮን ሜትር ኪዩብ ሲል ጠቅሶ ቁጥራቸው በራሳቸው እውነታን ይናገራሉ ሲል ጠቁሟል። በዚህ ግድብ ተመጣጣኝ ውሃ ፍሰት እንዲኖር በማድረግ በሱዳን በታችኛው የተፈሳሰ ሀገራት የሚደርሰው አማካይ ከፍተኛ የጎርፍ መጠን የሚያስከትለው ጉዳት መቀነስ እንዳስቻለ መግለጫው አመላክቷል። በመግለጫው አያይዞም ግድቡ ባይኖር ኖሮ ላለፉት የክረምት ወራ በኢትዮጵያ ከፍተኛ ቦታ የጣለው ከፍተኛ ዝናብ በሱዳንና በግብፅ በሰውና በንብረት ላይ ከፍተኛ ውርመን ሊያስከትል ይችል የነበረ ነው ያለው መግለጫው። ዓመቱን ሙሉ ቁጥጥር የተደረገው ፍሰት የሚያገኙት የታችኛው ተፋሰስ ሀገራት የህዳሴው ግድብ ግንባታቸው ተጠቃሚዎች ናቸው ሲልም አብራርቷል። እውነታው ግን ይሄ ሆኖ ሳለ የግብፅ ባለስልጣናት መለያ ምልክት እነሆ የመጣው ሐሰተኛ አካሄድ ከሱዳን ባለስልጣን በኩል ጉዳዩን አስመልክቶ ከወጡ ሰሞነኛ መግለጫ ጋር እንደሚቃረኑ ሚኒስትሩ መግለጫው አመላክቷል። ላብነት የሱዳን እርሻ መስኖ ሚኒስትር በመግለጫው በሱዳን የታየ የጎርፍ መንስኤ በዋናነት ከኢትዮጵያ ጋር ምንም ግንኙነት እንደሌለውና የፍሰቱ መጨመር ከአየር ንብረት ለውጥ ጋር የተያዘ የተፈጠረ መሆኑን አመላክቷል ብሏል። ተጨማሪም የሱዳን ባለስልጣናት በግጭት ወቅት በሱዳን መሠረተ ልማት የደረሰው ጉዳት ለሁኔታው መባባስ አስተዋጽኦ ማበርከቱን ገልጾ የኢትዮጵያ ውሃና ኢነርጂ መግለጫ ጠቅሰዋል። ይሁን እንጂ እነዚህ እውነታዎች ባሉበት ችላ በማለት በግብፅ በኩል ክስተቱን በኢትዮጵያ ላይ ለመጫንና ለማቅፋይ ማህበረሰብ ለማሳሳት የሚያደርጉት የሐሰቱ ውንጀላ ኢትዮጵያ ህጋዊ የልማት ግቦቹን ለማሳካት ወደኋላ አይጎትትም ሲል አስተዋጽኦ ሰጥቷል። በመግለጫው ተጨማሪ ኢትዮጵያ ኃላፊነት የሚሳ ማት ሀገር እንደመሆኗ የህዳሴ ግድብ የውሃ ፍሰት በተመለከተ ከጎረቤት ሱዳን ጋር የመረጃ ልውውጥ ትብብር ለማድረግ ማዕቀፍ ዘርግታ እየሰራች እንደምትገኝ ጠቅሷል። በተጨማሪም ኢትዮጵያ የኃይል ማመንጫ ግድቦች ለመገንባት ልማት ያላት ሀገር መሆኗን ገልጻ ታላቁ የኢትዮጵያ ህዳሴ ግድብ ጨምሮ ሌሎች ግድቦች የውሃና ፍሰት ቴክኒክ ስራዎች በሚገባ እያስረዳች እያስተዳደረች እንደምትገኝ አስታውቋል። መግለጫው በመጨረሻም ኢትዮጵያ የግብጽ ባለስልጣን ያቀረቡትን ሀሰተኛ ክስን ውንጀላ ሙሉ በሙሉ ውድቅ ማድረጓን በመግለጽ የግብጽ ባለስልጣን በአባይ ናይል ተፋሰስ ያላቸውን የውሃ የበላይነት ቅዠት ወደ ጎን ትተው በጋራ ብልጽግናና በትብብር መስራት አዲስ እውነታ ወደ ሆነ አካሄድ ራሳችን ማላመድ የሚኖርባቸው ጊዜው አሁን ነው ሲል ጥሪ አቅርቧል። ቀደም ሲል ኢትዮጵያ በቅርቡ ያስመረቀችው ታላቁ የኢትዮጵያ ህዳሴ ግድብ በሱዳን የጎርፍ አደጋ ለመቀነስ ማስቻሉ መግለጹ ይታወሳል። ኢትዮጵያ ይህን ገልጸችው ግድቡ በሱዳን ለተከሰተው ጎርፍ ምክንያት ነው የሚል አስተያየት በመስጠቷ በሰጡበት ወቅት ነበር። የሱዳን መንግስት ቅዳሜ ዕለት በሁለት የናይል ዋና ገባር ወንዞች ብሉ ናይልና ና ዋይት ናይል የውሃ መጠን መጨመር ምክንያት የጎርፍ ማስጠንቀቂያ ማውጣቱ ተዘግቧል። የሀገሪቱ የመስኖ ሚኒስተር ሆር ምሽት አካባቢ ያሉ ግድቦች ወይ ከመጠን በላይ ሆነው ውሃ መልቀቃቸውን የውሃ መጠን በአራት ተከታታይ ቀና ከፍተኛ እንደነበር አስታውቋል። ሚኒስትሩ አክለው ያለው በካርቱም በናይል ወንዝና ኋይት ናይል በሰርናና ሰማያዊ ናይል አካባቢ የሚኖሩ ነዋሪዎች ጎርፍ የእርሻ መሬት፣ ቤቶች ሊጎዱ ስለሚችል በመጥቀስ ጥንቃቄ እንዲያደርጉ አሳስቧል። የኢትዮጵያ ውሃና ኢነርጂ ሚኒስተር ኢንጂነር ሀብታም ኢተፋ ይህን ተከትሎ በሱዳን የተከሰተው ጎርፍ ኋይት ናይል ሊሆን ይችላል፣ ታላቁ የኢትዮጵያ ሕዳሴ ግድብ ባይኖር ኖሮ የጎርፍ መጠን እጅግ የከፋ ሊሆን ይችላል፣ ግድቡ ጥፋቱ በመቀነሱ ረገድ ትልቅ ሚና ተጫውቷል ሲል